እና ቤታችንን እንደዚ ፏ አደረግን። እላችኋለሁ ቤታችንን ያው ብርድ ስለሆነ ግዴታ ለጠፉ አይቀርም። ምክንያቱም ፕላስቲክ በጣም የሚቀዘቀዘው ካልሰርጋችሁ እራሱ ይቀዘቀዛል። እና እላችኋለሁ ቤታችንን እንደዚ ፏ አደረግን። እላችኋለሁ መብራት የለና ነገር መብራት የለም፣ መብራት የለም። ሌሊት የጠፋ ነው እላችኋለሁ። ዛሬም ለቢ ያልገባውስ በዛ ምክንያት ነው። ስለዚህ ቤቴን ፏ አደረግኩኝ። በቃ ዛሬ መብራት ስለየለም ሰሄድ እራሱ እያለኝ ነበር፣ ስራሽን በደንብ ትሰሪያለሽ መብራት የለልሽ ምናምን እያለኝ ነበርና፣ እና እንደምታዩት ቤቴን ፎ አደረግኩኝ። እንግዲህ እንሻላ ቡና ሲደርስ ቡናችን ሽፋ ሽፋ እናደርጋለን። ቡና ከጠጣ ሰሄድ ማለት ነው። አፈላለታለው እኛ ሱስ የለብንም ማለት ነው። እንዳሻነን ጠጣን ዝም ብለን እንጂ ሱስ የለብንም። በቃ ለቤቴ ግን አፈላበታለሁ ሲ ዛሬ በቃ ዛሬ እሑድን ፏ ነው ማለት ነው። እጅን ተመልከቱ ምን እንዳይመስል ውርጩ ማለት ነው ውርጩ እንዴት እንዳደረገኝ ሲዩት የኢትዮጵያ ኑሮ ማለት ነው። የኢትዮጵያ ኑሮ ውት ሲ ውርጩ ማለት ነው። እና በጣም ከባድ ነው። በጣም ከባድ ነው አለ ኩል ያህልን ይሄን ይመስላል። ብታንስም ትላላችሁ። ለነገሩ ውርጩም ሳይቀር ነው ፏ ያደረግኩት። እና ስጦችን አስጥቻለሁ እንደምታውስ እየጠበኩ ነው። ነገሩ ስጦችን ምናምን አስጥቼ እየጠበኩ ነው። ሆኖም ይህን ይመስላል ማለት ነው። ቆይታችንን ገና ቃል እናጣጥብ ነው ምናምን ብቻ ስራችን ብዙ ነው። ቢሆንም በከፊል ላሳያችሁ ብዬ ነው። ሀባይቦች አበረታቱኝ ማለት ነው።